ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እውነት ለመናገር ትላንትና በጣም አዝኝ ነበር፣ ደብሮኝም ነበር፣ አልቅሻለሁ እ ትላንትና እውነት ከልቤ ነው ምነግራችሁ። ለብቻ አይደለም ያለቀስኩት ከአንድ ጓደኛዬ ጋር ተደዋውለን፣ በቃ እንዲ እሪ ስንናያደር ነው ማለት ነው ስናለቅስ። ሩታ ሁነት ጠፍታለች ወያለን ማለት ነው እና ጠፍታለች ወያንበት ምክንያት ሶስቱም በሚፈጥሩት ግርግር ነው። አብረሻ ቤላ ኤፍሬም ማለት ነው እና ሩታዬ፣ ይሄን አክል ሕፃን ልጅ አይደለችም። ራሷ ጀግና ሴት፣ ጠንካራ ሴት፣ ስንት ምከራና ስንት ስቃይ ያሳልፏ ዛሬ ለዚህ ደረጃ የደረሰች ሩታዬ በቃ ታውቃላችሁ። እንደ ጀስት እንደ ሕጻን አድርጓት ሲከራከሩ የት ናት የት ገባች እያሉ በዛ ነገር በጣም አዘንን። እውነት እውነት መሰለን። በተለይ ጓደኛዬ በቃ ልታብድ ማለት ነው ብስምላ። እኔ ብቻ አይደለም መወዳት በነገራችን ላይ እና ማን ነው ግን ሩታን የናፈቀችው? እኔ በጣም ንፍቅ ብላኛለች። ከምሬ ነው ሙላችው እና የቆየ ቪዲዮ አባይም በቃ የሆነ ቀን ቀን የሚመጣ ነገር ስለለመድን፣ እኔ እናፍቃኛለች። በዚሁ አጋጣሚ እና እኔ እና ጓደኛዬ ማታ በጣም ታሪክ ሰራን፣ ሳቀን፣ ተዝናናን። ከምር አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም፣ ብያለሁ በያላችሁበት ሰላማችሁ ብዙ ዝትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ሩታዬ አላ ባለችበት ይጠብቃት ቤቷም ሆነች ቤተሰቦቿም ጋር ሆነች፣ እኛ የምንፈልገው ሰላሟ ብቻ ነው። እና በዚሁ አጋጣሚ ኢንሻላ ያረብ በቅርቡ ደግሞ አብረሽና ሩታ ፍቅራቸው፣ ሳቃቸው ይመለስልን ማለት ነው። ይሄንን ነገር እንዲያበቃ ሁላችሁ እንዲዋና ጸሎት አደርጉላቸው። እና ያሳቀን ባርት ምንድን ነው፣ በቃ እውነት እኔ ምሪ፣ እሷ ምሪ፣ መደማመጥ ራሱ አልቻንም ማለት ነው። መጨረሻ ግን ምን አልቺ መሰለች? ሌላ ግን እኮ ታውቂያለሽ፣ ጓዳ እኮ ነው ያለች፣ ሩታ አለች አረ፣ እንዲህ ያምሻል እንዲህ ስላት ጊዜ ከምሬ ነው ልጅ ጎረዳ ነው ወይ ታክፈና ያለችና፣ ጀስት እንደዚህ ተባልተው ተጣልተው ሲጨርሱ መጣና እናንተ አንዴ ያማችኋል፣ ጤነኛ አይደላችሁም፣ ረጋ አድርጉት እንጂ ትላለች አለች። እኔም ተቀብያት ማለት ነው በቃው እውነትሽ ነው እንደዛ ነው የሚያደርጉት ሲቀጥል ደግሞ አቤላ ሩታ ሳትመጣ እዚህ ቤት አልመጣም ብሏል እና ኤፍሬምም ደግሞ ውጭ እየጠበቀ ነው ትንሽ እታች ይወርዳሉ ከኤፍሬም ጋር እና አቤላም ዘናፈታ ይላሉ። ከዛም ደግሞ ይወጣሉ፣ እራት ይበላል፣ ይቀወጣል ይላለ። እውነት ይቀወጣል፣ ወየኛ ሞኝነት። እውነት ግን የሜዳም ቅምም እዚ ጋ ስራው አልፈታ፣ ራሷ ተጨልቃ፣ ራሷን ተጠባ። አብርሽ ሩታ፣ አብርሽ ሩታ። እዚ ጋ ደግሞ የግል ማለት ነው የግል ጨዋታ። ለሩታም የሚደግፋለ፣ ለአቤላም የሚደግፋለ፣ ኤፍሬ ምንም የሚዘቀዝቃለ እና አብርሽም ደግሞ ያሳዘነው አለ። እውነት ለመናገር ትላንትና ከምሬ ነው። ሙላችሁ አብርሽ ለሁሉም ሰው አሳዝኖታል። ለምን እንደሆነ ታውቃላችሁ? በጣም ነው አንጀት የሚበላው። እውነተኛም እኔ አምኝ እንደው እውነት እንዳልሆነ እያወቅኩኝ በጣም ነው ያለቀስኩት። ከምር አሳዘነኝ። በቃ የሆነ የተደረገው ነገር ሩታ ጠገ ፈቶዋን ይዞ ምናምን ነገር ሲያይ እውነት መስሎኛል። ግን ያንን ፓርት ዳሞ ልጆች ወይኔ ኮመንተር እኮ የእኛ ሰው ይገርማል። ያቺ ፈቶ ራሱ ቆርጠው አውጥተው እንዴት እንደሚያንሸረሽራ ቲክቶክ ሰፈር ማለት ነው። እኛ አልተቻልንም። ብቻ ለሁላችንም አላ እዳይስጠን ነው ምለው። እና እኔና ጓደኛዬ ብዙ ነገር አውርተን ከምሪ ነው የምላችሁ ከሰው ጋር ስትገናኘው የሆነ ስሜታችሁ እንትን ይላል በቃ የተናደዳችሁ የነበረ ቀዝቀዝ ትላላችሁ የሆነ ነገር የውስጣችሁ ያበቃችሁት ነገር ስታወጡ በጣም ደስተኛ ትሆናላችሁ ማለት እና ይህን ማለት የፈለግኳችሁ ማለት እስቲ አንዳንዴ ከምር በጣም ጭንቅ እያላችሁ ሰው ለሰው የምትኖሩ ሰው በተለይም ደግሞ አሁን በአብርሽ እና በሩታ ህይወት በጣም ብዙዋችንም እንጨነቃለን ማለት ነው ለዛ ነገር አንዳንዴ ቦታ አትስጡት ተምሬ ነው የምላችሁ። አንዳንዴ ሩታን ብትናፍቃችሁ አብርሽም የሆነ ነገር ቢያደረግ በቃ ለእነሱ ቦታ አትስጡ። ለምን እስከ ጭራሽ ቦታ አትስጡ ሳይሆን በቃ ተገቢ ባለው ነገር እስቲ አንዳንዴ ርፍትም ለማረግ እነሱንም ለመርሳት ሞክሩ እንጂ ሁሌም አብርሽና ሩታ ካለን እውነቴ ነው የምላችሁ ህይወታችንም ራሱ እነሱ ነው ነው የሚቀሩት ማለት ነው። ምክንያቱም በቃ የሆነ በመጣሳት ስሜታዊ ነው የሚያረገ። ለምሳሌ አብርሽ የሆነ ነገር በጣም የምትወዱት ከሆነ የምታደንቁት ከሆነ አብርሽ የሆነ ጥፋት ካጠፋ እናንተ ስሜታዊ ነው የሚያደርጋችሁ። በቃ ለምን እንደዚህ ያደረገ? ለምን እንዲህ ነገር ያደርጋል? ለምን ሩታን ይበድላታል? ብላችሁ በጣም ስሜታዊ የሆናችሁ፣ በቃ ያልተጠበቀ ነገር ለመናገር ወይም ለመሳደብ ትችላላችሁ። ሩታም ደግሞ እንደዛ ስትወዷት ስታደንቋት የሆነ ነገር የተሳሳተ ነገር ስትፈጽም፣ እናንተ ደግሞ ልባችሁ ይሰበራል ማለት ነው። ያንን አለመሆን፣ በቃ በተረጋጋ መንፈስ አብርሽን ቢያጠፋ ሩታን ብታጠፋ፣ በተረጋጋ መንፈስ አስባችሁበት የምትናገሩት ነገር በጣም ደስ ይላል ይሄ ነገር። በራሴ ስላየሁትና በራሴ ስለተደረሰብኝ ነው። ይሄንም ነገር ምላችሁ ማለት ነው እና ብዙዎቻችሁ ደግሞ አቤሊ በጣም ጀግና ነው፣ ጎበዝ ነው፣ ሩታና አቤላ በጣም ጀግና ናቸው እያላችሁ ነበር። እንደኔ እንደኔ በሕይወቴ በትዳሬ ውስጥ በቃ የሆነ በጣም ጥላቻ ጥግ ድረስ ከሄድኩበት ቤተሰቡ ገብቶ ሊያስታርቀኝ ይችላል እንጂ ከባሌ ጋር በባሌ መሀል ማንም ባሌንም ሊነካብኝ አልፈልግም። ማንም በመሀሌ እንዲገባ አልፈልግም። እራሴ ነው መፍታት ያለብኝ። እዚህ ጋር ትዳሬን ሲይዝ ለምሳሌ አሁን አብረሽ ሩታን መርጦ ሲሄድ ቤተሰቡን ወክሎ አይደለም መርጦ ይሄደው። ሩታም ደግሞ አብረሽን መርጣ ስትሄድ ቤተሰቡ አይደለም ወክላ ይሄደችው። ይሄ የሁለታቸው ውሳኔ፣ ሁለታቸው ተፈላልገው ያደረጉት ነገር ስለሆነ በህይወታቸው ውስጥ ሰው መግባት የለበትም ነው ምለው እና ትናንትና ደግሞ አቤሊ ጀግና ነው። አቤሊን አታስከፊ የምትሉት ልጆች አላችሁ። እኔ አቤላን አላስከፋውትም፣ ምንም ነገር አላልኩትም። አስተያየት ነው የሰጠውት። ካጠፋውም ደግሞ በጣም ይቅርታ ይቅርታ አድርጉልኝ ማለት ነው። እኔ የመሰለኝ ነገር ነው ማወራው እንጂ ነገር አላወራው እዚህ ጋር ደግሞ አንድ ነገር መናገር እፈልጋለሁ። አብረሽና ሩታን ደግሞ ለይቼ ማድነቅ አልፈልግም፣ ለይቼንም መስደብ አልፈልግም። ምክንያቱም ከዛ በፊት እንደምታውቁ እኔ ሩታን አንድም ቀን ነክቻት አላቅም፣ ሰድቢያትም አላቅም። ብታጠፋ እንኳን ሞር ለሩታ ነው ማግዘው እንጂ ለአብረሽ አግዜ አላቅም ለምን እኔ እና አብርሽ ባለን ነገር ባየውትም ነገር ስለነበረ፣ በቃ አብርሽም ጥፋተኛ ብዙ ጊዜ እንደምታውቁ አብርሽ ነው የሚያጠፋው። ባጠፋ ነገር እኔ አንዳንዴ ስሜታዊ አቱኑ ያልኳችሁ ለዚህ ነው። ስሜታዊ በመሆን አብርሽን ከመጠን በላይ በማዝነቄ በመውደዴ፣ በቃ የሆነ መልካም ነገሮቹን፣ አንደኛው ነገር እኔ የሚያነደኝ ነገር ቢኖር የዋህነቱ ይነዛ፣ እነዛ ያሉ ነገር ይሄ ልጅ እስከመቼ ለሰው እንዴት ዝቅ ብሎ የሚኖሩ ለምንድነው ነው ትዳሩ ያማ ያከብረው በማለት አብርሽን ነበረ ምጫ ነው ማለት ነው። ግን ካሁን ወዲህ አብርሽንም መጫን አልፈልግም፣ ሮታን መጫን አልፈልግም። በመጣ ቪዲዮ አስተያየት መስጠት ብቻ ነው የምችለው ማለት ነው እና ለሁላችንም ምክንያት ይኖረናል። ለምሳሌ እናንተ ሩታን እንደዚህ አድርጊ፣ ሩታን አድንቂ፣ ሩታን ስለ ሩታ ለምን አጥቆሚም የምትሉት የራሳችሁ የሆነ ውሳኔ ይኖራችኋል። እኔ ብቻ ስለ አብርሽና ስለ ሩታ ማቀው ነገር አይደለም። እናንተም የምታውቁት ነገር ይኖራችኋል። እኔ ደግሞ እዚህ ጋር አይሆንም፣ አብርሽና ሩታ አንድ ናቸው፣ አልተለያዩም፣ አንድ ላይ ናቸው፣ ስራ ነው የሚሰራው የምልበት ነገር የራሴ የሆነ ምክንያት ይኖረኛል። ከመሬት ተነስቼ አይደለም፣ እናንተም ከመሬት ተነስታችሁ አይደለም እና የሰው ልጅ ማለት ሁሉም አስተሳሰቡ ይለያያል ማለት ነው። ግዴታ እዚህ ጋር እኔ ሩታን ስለወደድኳት ሩታን ስላደንኳት፣ እኔ ለሩታ የትም ገደል ግቢ ብትሉኝ እገባለሁ። ነገር ግን እኔ በቃ ትክክለኛ ነገር ስላልሆነ፣ በህይወታቸው የተፈጠረ ነገር ስላልሆነ፣ እኔ ደግሞ ይሄንን ነገር ብዬ ለሩታ ማገዝ አልችልም። እና ለሩታ ማገዝ ምችለው ለሩታ መቆም ምችለው ለሩታ መሳደብ ምችለው። ይሄ ነገር የዚህ ነገር መጨረሻውን አይቼ እስከ መጨረሻ አይቼ አው ትክክለኛ ነገር አብርሽና ሩታ ተለያዩ፣ ሌላ ህይወት ጀመሩ፣ ሩታም ሌላ የራስዋን ህይወት ጀመረች በሚል ባል ሰዓት በዛን ሰዓት አብርሽንም የምሰጠው ነገር እሰጣለሁ ሩታን የምሰጣት ነገር እሰጣታለሁ እንጂ ይሄ ራሳቸው ተማምነው ተዋደው ራሳቸው ይሄ ነገር ለኛ ሎዴንስም ይጠቅመናል ብለው ካረጉት እኔ ማናቸውንም መውቀስ አልችልም። በጣም ይቅርታ አድርጉልኝ። እና ከዚህም በፊት አብረሽንም ያረኩት ነገር ሩታንም ያረኳት ነገር ካለ በጣም ይቅርታ አላለሁ። ወዳቸዋለሁ። ባይ ባይ።